ያኖችን አጣምሮ የያዘውን ከቢ ኩሽ ካቢ ጋም የተሰኘውን የሕንድ ፊልም ይዘንላችሁ ቀርበናል። ቪዲዮን እንደምትወዱ ስለማንጠራጠር ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሆኑ እያለን ወደ ዳሰሳው እናልፋለን። ፊልሙ ሲጀምር አንድ ሮሃን የሚባልን ወጣት በአንድ ታዋቂ ሃይስኩል ትምህርት ቤት ውስጥ ክሪኬት እየተጫወተ ያሳየናል። ሮሃን የሚጫወትበትን ቡድን እሱ በመጨረሻ በሚመታው ምት ላይ ማሸነፋቸውን ሊያረጋግጡ እንደሚችሉ ስለተገነዘቡ ሮሃንን ሲያበረታቱት እንመለከታለን። ሮሃንም በዚህ ሰዓት አንድ ነገር ትዝ ይለዋል። እሱም የነበረው ወንድሙ በሚጨናነቅበትና አስፈላጊ በሚሆንበት ሰዓት ላይ አይኑን ጨፍኖ ስለ ቤተሰቦቹ እንዲያስብና ሁሉም ነገር እንደሚስተካከልለት ሲነግረው በሐሳቡ ትዝ ይለዋል። ሮሃንም ይህን እያሰበ ቃራኑ ተጫዋች ኳሱን ይወረውረዋል። ሮሃንም የጨፈነውን አይኑን ገልጦ በክሪኬት መምቻው የተወረወረችውን ኳስ ይመታታል። በዚህም ሁኔታ የሮሃን ቡድን ማሸነፍ ይችላል። ከዛም ሮሃን ጨዋታውን በማሸነፍ ወደሚና ፍቃቸው ወደ ቤተሰቦቹ ለመመለስ ይፈልጋል። ከዛም ወደ መኝታ ቤቱን በማምራት ልብሶቹን ማስተካከል ይጀምራል። እቃዎቹንም እየከታተተ እያለ ሮሃን አንድ ፎቶ ዓይኑን ይስበዋል። እሱም የነበረው በሕፃንነቱ እያለ ከወንድሙ ጋር የተነሳ ፎቶ ነበረ። በተመሳሳይ ትዕይንት የነ ሮሃን አያት በቤቷ ውስጥ ቁጭ ብላ የሮሃንና የወንድሙን ፎቶ እየተመለከተች እናያለን። በዚህም ሰዓት ማዘኗን የተመለከቱ ከአጠገቧ የነበሩ ሌሎች ሰዎች እንዳታዘንና ስለ ልጆቹ ማሰቡን ያለውን ትታ ስለ ራሷ እንድታስብ ሲነግሯት እንመለከታለን። በዚህም ሰዓት አሮጊቷ አንድን ታሪክ መናገር ይጀምራሉ። እሱም የሮሃን ወንድም ራሁል የጉዲፈቻ ልጅ እንደሆነና የሮሃን ትክክለኛ ወንድም አለመሆኑን ስትናገር ወደ ቤቱ መጥቶ የነበረው ሮሃን ይሰማል። ከዛም ወደ አያቱ ጋር ቀረብ በማለት ለረጅም ጊዜ ከቤታቸው ጠፍቶ የነበረውን የራሁልን ታሪክ ለመስማት ይጓጓል። እናም እንድትነግረውም ይጠይቃታል። አያቱም ታሪኩን ትጀምረለታለች። ያሽና ናንዲኒን የሚባሉ ባልና በፍቅር በተሞላ ቤት ውስጥ ይኖሩ ነበረ። ነገር ግን መውለድ ስላልቻሉ ራሆልን ወደ ቤታቸው በማምጣት በጉዲፈቻ ማሳደግ ይጀምራሉ። እንደ ልጃቸውም አድርገው ያሳድጉታል። ከዘጠኝ ዓመትም በኋላ ለብዙ ጊዜ ሲሞክሩት የነበረው ነገር ይሳካላቸዋል። እናም በዚህም ጊዜ ሮሃንን መውለድ ይችላሉ። ነገር ግን ብዙም ሳይቆይ ሮሃን እንደተወለደ ራሆል የት እንደሰማው ባይታወቅም ጉዲፈቻ ልጅ መሆኑን ይሰማል። እናም ትክክለኛ እናትና አባቱ ያሽና ናንዲኒ እንዳልሆኑ ያውቃል። ይሁን እንጂ ያሸና ናንዲኒ ራውልን የወዱት ስለነበረ መቼም ቢሆን የእሱን ልጅነት እንደማይክሩና እንደ ልጃቸው አድርገው እንደሚያሳድጉት ይህንን ነገር ከጭንቅላቱ በመውጣት ማሰብ እንደሌለበት አባቱ ያሽ ሲነግረው እንመለከታለን። ከዛም ጊዜ ጀምሮ ራሁል ያለምንም መሳቀቅ የያሽና የያንዲ መተኛ ልጅ ሆኖ መኖር ይጀምራል። ከዛም ከአስር ዓመታት በኋላ ራሁል አድጎ ዩኒቨርሲቲ በመግባት ለእረፍት ወደ ቤቱ ሲመለስ ያሳየናል። በቤት ውስጥም የራሁል ወንድም ሮሃን እድሜው ገና ሕፃን እያለ ያስመለክተናል። ሮሃን በጣም ወፍራምና ነጭናጫ የሆነ ሕፃን ልጅ ነበረ። እናም ሁል ጊዜ ከጎኑ ሆና የምትጠብቀውም ሰይዳ የምትባል ሞግዚት ነበረችው። ራሁል ግን ሁል ጊዜም ስሟ ስለሚከብደው ዲጄ ብሎ ነበር የሚጠራት። ከዛም ቤተሰቡ ሁልጊዜም እንደሚያደርገው ጠዋት ላይ ተነስተው ጸሎት እያደረጉ እያለ ራሁል ወደ ቤት ውስጥ ይገባል። እናቱም ራሁልም ባየች ሰዓት በጣም ትደሰታለች። ከዛም ራሁል ቤተሰቦቹን አብሮ ለመጸለይ ይቀላቀላቸዋል። በዚህም ሰዓት አንዲት ቆንጅዬ ሴት መታ ቤተሰቦቹን ትቀላቀላለች። እሷም ኒና የምትባል የራሁል የምንጊዜም ጓደኛውና ወዳጁ ነበረች። ራሁልም ጸሎቱን ከጨረሰ በኋላ ከኒና ጋር የአካል ብቃት እንቅስቃሴ ማረግ አብረው መሮጥ ይጀምራሉ። ከዛም ራውል እና ኒና የረጅም ጊዜ ጓደኛ ማቾች ስለነበሩ ስለ ነገሮች እየተወያዩ አብረው መጓዝ ይጀምራሉ። ራውልም ከኒና ጋር ከተለያየ በኋላ ወደ ቤቱ ይመለሳል። ቤቱም እንደገባ ወንድሙን ሮሃን፣ እንግሊዝና ህንድ የሚያደርጉትን የክሪኬት ጨዋታ እየተመለከተ ያየዋል። አብሮትም ቁጭ ብሎ መመልከት ይጀምራል። በዚህ ጊዜ የሮሃን ሞግዚት የሆነችው ዲጄ ወደ እነሱ ጋር ቀረብ በማለት የሮሃንን ጫማ ማሰር ትጀምራለች። ሮሃንም ዲጄን በጣም በጣም እያቀበጠችው እንደሆነና ሮሃን ትልቅ ሰው ስለሆነ ራሱ ማሰር እንዳለበት ሲናገር እንመለከታለን። ይህንንም እየተባባሉ እያለ የሁለቱም እናት ናንዲኒ ወደ እነሱ ጋር ትመጣለች። ራሁልም ወንድሙን ሮሃን ማናደድ ስለፈለገ እናታቸው ከሮሃን አስበልጣ እሱን ራሁልን እንደምትወደው ይነግረዋል። እንዲህም እየተባባሉ ከወንድሙ ጋር ይጫወታሉ። በቀጣይ ትዕይንት አባቱ ያሽ ልጁ ራሁልን ወደ ድርጅቱ ወስዶ ቀጣይ ተረካቢው እሱ እንደሆነ እየነገረውና እያስመለከተው እና ያለን እናም የእሱን ፈለግ ተከትሎ ካምፓኒውን ከዚህ የተሻለ ቦታ ሊያደርሰው እንደሚችል እንደሚያውቅም ለራሁል ይነግረዋል። ራውልም አባቱን የወደውና ያከብረው ስለነበረ የአባቱን ቃልና ትእዛዝ ምንም ነገር ሳይናገር ይሰመው ነበረ። እናም የራውል አባት ያሽ በቤተሰባቸው ውስጥ ሁሉም ሰው ባህላቸውንና ከዚህ በፊት የነበረውን የሥርዓት ተዋረዳቸውን መከተል እንዳለበት እናም ከያሽ ቃል ውጪ ማንም ሰው መሆን እንደሌለበት ለልጁ ለራውል ሲናገር እንመለከተዋለን። ራውልም ከአባቱ ቃል ውጪ እንደማይወጣና እሱ እንዳለው እንደሚያደር ሲነግረው እናያለን። በተመሳሳይ ትዕይንት ፊልሙ አንዲት አንጀሊ የምትባል ሴትን ያስመለክተናል። አንጀሊ በወቅቱ ሕንድ ከእንግሊዝ ጋር ተጋጥማ የክሪኬት ጨዋታን ስላሸነፈች ከጓደኞቿ ጋርና ከእህቷ ጋር በመሆን በነገሩ ስትደሰት ያስመለክተናል። ከዛም ወደ ልብ ጓደኛዋ ወደ ራክሳር ቤት በመሄድ የተፈጠረውን ልትነግራት ትሞክራለች። ነገር ግን ራክሳር በቤተሰቦቿ በመጣላት የጋብቻ ጥያቄ መሰረት የአማቾቿን ቤተሰብ ለማስደሰት ጸባይኛ በመምሰል ተቀምጣ ነበረ። ራክሳር የዲጄ ልጅ ስትሆን ቆንጅዬና ጸባየኛ ነበረች። በዚህም ሰዓት አንጀሊ መታ ህንድ ማሸነፏን ከሩቁና ትነግራታለች። ይህንንም የሰማችው ራክሳር በጣም ትደሰታለች። እናም ጨዋነች ተብሎ ሲወራላት የነበረችው ሴትም ከመቀመጫዋ በመነሳት ያልሆነ አይነት ነገር ታሳያለች። ይህንንም የተመለከቱት አማቾቿ ነገሮች እንደማይሆኑ በመናገር ሊወጡ ሲሉ እናቷ ዲጂ አስቁማቸው የተፈጠሩትን ነገሮች በማስተካከል ጋብቻውን እንዲቀበሉ ታደርጋቸዋለች። ከዛም በፍጥነት ወደ ጎረቤቷ ወደ አንጀሊ አባት ጋር በመሄድ የተፈጠረውን ነገር ትነግረዋለች። ነገር ግን ሁለቱም ሰዎች በጣም የሚዋደዱ ጎረቤት አሞች ስለነበሩ ነገሮችን አላካበዱም ነበር። የአንጀሊ አባትም የዲጂ ልጅ በማግባቷ መደሰቱንና እሱም አንድ ቀን ልጆቹን መዳር እንደሚፈልግ ሲናገር እንመለከታለን። በተመሳሳይ ትዕይንት እነራሁል ቤት ቤተሰቡ አንድ ላይ በመሰብሰብ ስለ ጋብቻ ነክ ነገር ሲያወሩ እንመለከታቸዋለን። በዚህም ሰዓት የእነራሁል አያት ቤተሰባቸው ውስጥ ሁልጊዜም እንደ ባህል ተደርጎ የሚቆጠረውን ልጅህን ለልጄ የሚባለውን የጋብቻ ብቻ ባህል ለራሁል ሲነግሩት እንመለከታለን። በዚህም አማካኝነት ራሁል ቤተሰቡ ያመጣለትን ሚስት ብቻ ማግባት እንዳለበት ሲነግሩት እምናያለን። በዚህም ሰዓት የነራሁል እናት ናንዲኒ አሁን ላይ ነገሮች እንደተለወጡ ነውና እነ ራሁል በዚህ ነገር መገደድ እንደሌለባቸው ስትናገር እናያታለን። ይሁን እንጂ ያሽ ይህ እንደማይሆንና ራሁልም ልክ እንደሌላው ቤተሰብ ማግባት ያለበት እነሱ ያመጡለትን እንደሆነ ሲናገር እንመለከታለን። በዚህም ሁኔታ ንግግራቸው ተቋጅቶ እም ወደ መኝታቸው ያመራሉ። ቀጣይ ትዕይንት አንጅሊና ረግሻር ተቀምጠው እያወሩ እንመለከታለን። በዚህም ሰዓት የረፍት ቀኗ የነበረው የራክሻር እናት ዲጄ ተቀምጣ ጋዜጣዋን ስታነብም እናያታለን። በጋዜጣው እትም ላይም ያለቀዋን ልጅ የሮሃንን ፎቶ በተመለከተች ሰዓት ዲጄ ትደሰታለች። እናም በጋዜጣው ላይ የነበረውንም ፎቶ ለአንጀሊና ለልጇ ለራክሻር ስታስመለክታቸው እናያለን። በሌላ ትዕይንት ሴዳ ወይም ደግሞ ዲጄ ስትታመም ፊልሟ ያስመለክተናል። ይህንንም የሰማው ያለቀዋ ልጅ ራሁል ለእሷ መድኃኒት ለማምጣት